ሰላም ሰላም፣ አድማጮቻችን፣ ዛሬ ለልጆች ተረት ነው የማወራላቸው። በጣም ቁም ነገር ነው፣ ስለ አባይ ፐርች ነው። እሺ አሁን ተረቱን እንስማ። አንድ ቀን ጎብኚዎች ወደ እኛ የወንዝ ዳርቻ መጡ። ከዚህ በፊት አይተን የምናውቃቸው ሰዎች አይነት ስላልሆኑ ፈራን። ታሪክ ነጋሪዋ እንድንቀመን ነገረችን እና ይህ ታሪክ ስሙት አለች። የባር ወንዝ ንጉሥ ግዙፉ የአባይ ፐርች ነበር። ታላቅ እንደሆነ ያስብ ነበር። ነገር ግን በጣም ብቸኛ ነበር። አንድ ቀን የአባይ ፐርች ጉማሬ አየ። ጤና ይስጥልኝ አለ ጉማሬውን። እንዴት ነህ? የአባይ ፐርች እባላለሁ ከፈራ ግን ዋይ ጉማሬው በርግጎ ጠፋ። የአባይ ፐርች ማግኘቱን ቀጠለ። አንድ የአሳ አደንዛዥ አየ። ጤና ይስጥልኝ አለ። እንዴት ነህ? የአባይ ፐርች እባላለሁ ከፈለክ ወይ። አሳ አሳ ደንዛዥ በርግቦ ጠፋ። የአባይ ፐርች በሀዘን ማዋኘቱን ቀጠለ። የፐፈር አሳ አየ። አሳው ከአጠገቡ ከመሄዱ በፊት የአባይ ፐርች በፍጥነት ለምንድን ነው ሁሉም የሚፈሩኝ ሲል ጠየቀ። የፐፈራሳው መንቀጥቀጥ ጀመረ ማንም ስለማትመስል ሁሉ ይፈሩሃል በትክክል በትላልቅ ጥርሶችን ልትነክሰን ትችላለህ የአባይ ፐርች አሰባሰበና ለካስ ብቸኛ የሆንኩት ለዚህ ነው አለ ራሱንም ቢያንስ ቢያንስ አዞ ግን አይፈራኝም ሲል አሰበ ነገር ግን አዞ ፈራው ቆ ያለ የአባይ ፐርች እኔ መፍራት የለብህም፣ እኔ ጥርስ እንኳን የለኝም አለው። አዞ እኔ አላምንህም አለው። እስቲ ጥርስ እንደሌለ አረጋግጥልኝ አለው። የአባይ ፐርች አፉን ከፈተና ጥርስ እንደሌለው አሳየው። አዞ ግን አዞ ግን ያየውም ማመን አልቻለም። በደንብ ለማረጋገጥ ወደ አባይ ፐርች ጠጋለና አየ። ተከተለኝ ድብብቆሽ እንጫወት፣ አለ አዞ። አንድ ላይ ሆኖ ብዙ ዋኙ። የአባይ ፐርችም ብዙ ርቀናል፣ ብዙ ርቀት መተናል፣ ይህንን ቦታ አላውቀውም አለ። አትጨነቅ፣ አለ አዞ ወደ ቤተ የሚወስድህን መንገድ እኔ አውቀዋለሁ አለ። ከጥቂት ደቂቃዎች በኋላ አዞ ወደ አባይ ፐርቹ ዞሮ አለና አንተ ጥርስ የለህም፣ እኔ ግን አለኝ አለ። በዚህ ጊዜ የአባይ ፐርች በቻለው ፍጥነት እያዋኘ ከአዞ ርቆ ጠፋ። ከዚያ ጊዜ ጀምሮ ያ አዞ የባሮ ወንዝ ንጉሥ ሆነ። የአባይ ፐርች ግን ወደ ሌሎች እንስሳት ሄዶ የተለያዩ እኔ የተለየሁ ልሆን እችላለሁኝ ነገር ግን ከእኔ ጋር ብትጫወቹ ምንም የሚያስፈራራ ነገር እንደሌለኝ ታያላችሁ አላቸው። አያችሁ፣ አለች ታሪክ ነጋሪዋ። ሰዎችን ከማወቃችን በፊት መገምገም አይገባም። ቀጥሎ ምን ማድረግ እንዳለብን ሁላችንም ተረዳን። አብሮ መጫወት ጊዜ ነበረ። ስላዳመጣችሁኝ አመሰግናለሁ።